በአፍሪካ ደግሞ ብቸኛ ፊደል ያለን እኛ ነን። በጣም በጣ ይሄ ትልቅ ክብራችን ነው። አዶናይ፣ ኤሎሂም፣ ኤልሻዳይ፣ ኤሎሄ፣ ኤሎሂም፣ ኢየሱስ፣ አማኑኤል፣ እብኖዲ አካ ይሄ ሁሉ የማን ስም ነው? አያችሁ ፊደሏ የምትቀድመው ከሁሉ ኤ ኤቀ ማለት

እነዚህም አካላት አንዳንዴ ከመሬት ይርቃሉ፣ አንዳንዴ ከመሬት ይቀርባሉ። ፕላኔቶች ማለት ነው። ስለዚህ እነዚህ ተወክሏል። ሌላው አስራ ሁለቱ ግን እዚህ ውስጥ ያሉ ሰውነታችን ውስጥ አስተውሉ። ልክ በሰባት ሁለታት ልክ ደግሞ ሰባት ብርሃናውያን አካላት አሉ። አምስቱ ፕላኔቶች ናቸው፣ ሁለቱ ፀሐይና ጨረቃ በዮሐንስ ራእይ ላይ ሰባቱ ከዋክብት በቀኙ ነበሩ። ማለት ፊታችን ላይ ያሉት ናቸው። ነበልባል ናት እቺ። እንግዲህ እሳታማ ባህሪ ከጭንቅላት በላይ እግዚአብሔር እሳት አድርጎታል። ሰው ለአራትን የከፈለው እግዚአብሔር ከአንገት በላይ አንድ አካል አለው። ደረቱ ላይ አንድ አካል አለው። ሆዱ ላይ አንድ አካል አለው። ከወገብ በታች አንድ አካል አለ። ስንት ነው? አራቱ ባህሪያት አስቀምጦበታል ማለት ነው። አሁን ደግሞ ብሎ ብሎ ቤት ድረስ ይዟት ይመጣል። ሶስቴ ሶስት ራሷን አየች ና ለዚች የጨረጨሰች አሮጊት አልቀናማለች። ራሷን ፊት አይታ ነው። አጠቃላይ መጽሐፉ የኢትዮጵያ ፊደልን ኮድ መክፈቻ ነው፣ መክፈቻ ነው። እና በጣም በጣም የሚገርም ነገር ታያላችሁ። አይደንቃችሁ? ቅርጹን ተመልከቱ። ዝም ብላችሁ ኮንተምፕሌት አድርጉበት። ይሄ ምን ይላል? አዟችሁ ተናገሩ።

ይሄ ማለት ሚያስደንቅ ፊደል በጣም ሚያስደንቅ ኮድ ነው። ዛሬ ግን ጥናታዊ ጽሑፍ አሳያችኋለሁ እና ፊደላችሁን በጣም በጣም ተወዱት አላችሁ። እዚህ ላይ እንደምታዩት እኔም በአልፋቤት ትንሽ ተንቆጥቁጭ አለው። ግን አልፋቤቱ ዝም ብለው የተቀመጡ አይደሉም፣ ስርዓት ያላቸው ናቸው። እዚህ አካባቢ ያሉት ኮዶች ናቸው። እዚህ ጋር ምን ይታያችኋል? እዚህ ጋር እዚህ ጋር አንድ ላይ ሰአመ ማለት እግዚአብሔር ሰውን የፈጠረበት ኮድ። ሰ ማለት ስታዩት ፍሌም ናት፣ የእሳት ነበልባል ናት። አይደለ ታያቸዋል ጫፍ ጫፍ አላት አይደለ? ነበልባል ናት። እቺ እንግዲህ እሳታማ ባህሪ፣ ከጭንቅላት በላይ እግዚአብሔር እሳት አድርጎታል። ሰውን ለአራትን የከፈለው እግዚአብሔር ከአንገት በላይ አንድ አካል አለው፣ ደረቱ ላይ አንድ አካል አለው፣ ሆዱ ላይ አንድ አካል አለው፣ ከወገብ በታች አንድ አካል አለው። ስንት ነው? አራቱ ባህሪያት አስቀምጦበታል ማለት ነው። ከአንገት በላይ እሳት ነው። ለምሳሌ እሳት ምን ይሆናል? ብርሃን አለው አይደለም? ብርሃን አለው፣ ሙቀት አለው። ጭንቅላትም ውስጣችን ያሉት ኒውሮኖች ምን ያመነጫሉ? ኤሌክትሪክ ያመነጫሉ። በጣም በጣም ብዙ መረጃ በሰከንድ ውስጥ ማውጠንጠን ይችላሉ። ትንሽ ዋት ኤሌክትሪሲቲ ማመንጨት ይችላል፣ ግሉኮስ እየተጠቀመ። እሳት ወደ ላይ ነው፣ ወደ ታች፣ ወደ ላይ ስለሆነ እሳቱን እዚህ ያደርጎታል ማለት እዚህ ጋር ደግሞ ላንጋችን። እዚህ ጋር ደግሞ ምን አድርጎታል? አ ምንድነው? አየር አለ ማለት ነው። ነፋሳዊ ባህሪ እዚህ ጋር አለ ማለት ነው። ቀጥሎ ምንድነው? መ መ ደግሞ ማይ ውሃ፣ ኢንቲዩሽናችንን በውሃ አድርጎታል። አንጀታችን ይንሰፈሰፋል አይደል? እንደ ውሃ ማዕበል ነው። ከወገበታችን አሁንም መ ነው መሬት ነው። እግራችን ምን ይረግጣል? መሬት ይረግጣል። ስለዚህ ይሄ ኮድ ሰ ነው። ይሄን አ አድርጎታል። ይሄ ሶስቱ ትልልቅ ነገሮች ናቸው ማለት ነው። እና እሳት ወደ ታች ነው? ወደ ላይ ነው፣ ወደ ላይ ነው አይደለ? በጣም ጥሩ። ነፋስም ባየር ይበተናል። ውሃስ ወደ ታች ነው። ውሃና መሬትም ዝቅ አድርጎታል። እሳትና ነፋስን ደግሞ ከፍ አድርጎታል። ለምን መሰላችሁ መላእክት ያላቸው ባህሪ የእሳትና የምንድን ነው? የነፋስ ነው። እንስሳው ግን ውሃና መሬት አለው ስለዚህ እግዚአብሔር መልአካዊ ባህሪያችንን ከላይ አድርጎታል፣ እሳትና አየሩን ውሃና መሬትን ከታች አድርጓል። ለምን መሰላችሁ? እሳትና አየራችን በሰውነታችን ውስጥ ከፍ ካለ እንደ መላእክት መሆን ያምረናል። አሁን እኮ የመላእክት አገልግሎት ነው አደለም? ማመስገን፣ መጾም፣ መጸለይ የእግዚአብሔርን ዓለም መፈለግ ወደ ላይ ነው። እሳትም ወደ ላይ ነው። ሂድ ሂድ ይለናል። ውሃና መሬት ደግሞ ከበረታ ብላ፣ ጠጣ፣ ተኛ፣ ብላ፣ ጠጣ ውጊያ ላይ ነን ማለት ነው። ስለዚህ እሳትና ነፋስነታችን ካሸነፈን ወደ ላይ ስላሉ ስንሞት ወዴት ነው ነፍሳችን የምትሄደው? ወደ ገነት ነው ማለት ነው። ውሃና መሬታችን ደግሞ እኛን ካሸነፈ ውሃና መሬት ታች ስለሆነ ስንሞት ነፍሳችን ወደ ሲሆን ነው የምትገባው። ሰውነታችን ላይ ያስቀምጠው ማለት ነው። ግልጽ ነው። ዩኒቨርስን ነው የገለበጠው። ሰባቱ ሰማያት ሲፈጥር ላ ያሉት ወደ ላይ አርያም ስንወጣ እሳት ናቸው። ሰባቱ ሰማያት ከምን ተፈጠሩ? ነገር ከእሳት ቀጥሎ ይሄ አይ ይሄ አለ። ከባቢ አየር ቀጥሎ ውሃና መሬት አለ። ዩኒቨርሱን እኛ ላይ ገለበጠው። ልክ ሰባቱ ሰማያት ከእሳት እንደፈጠረ የኛም ጭንቅላታችን ላይ እሳት የሆነው ጭንቅላታችን ላይ ልክ በሰባቱ ሰማያት አምሳት ሰባት ቀዳዳዎች አስቀመጠ። ስንት አይን አለን? ስንት ጆሮ? ስንት ያፍንጫ ቀዳዳ? ስንት አፍ? በድምሩ ሰባት ነው ማለት ነው። ቀጥሎ አየር አትሞስፌር እንዳለ የላንጋችን ምን ሆነ? አየር ሆነ። ከዛ በኋላ የመሬት አካል ውሃና መሬት ታች ስላለ ውሃና መሬት አለ። ዩኒቨርሱን በእኛ ላይ ምን አድርጎታል? ገልብጦታል። ኮድነን ማለት ነው። እና ሰአመ ለእዚህ ነው ለማለት ዝም ብሎ የተቀ ሌላው እሳትን፣ ውሃን፣ ነፋስን፣ መሬትን እዚሁ ጭንቅላታችን ላይ ያስቀምጦታል። ወደ ታችን ባንኖር ለእኛ በቂያችን ነው። ለምሳሌ እሳት ምን አለው ብርሃን አለው። ስለዚህ አይናችን ምን አለው? እሳትነቱን ይወክላል ማለት ነው። ከዛ ምን አለ ነፋስ አይደል? ምናችን አፍንጫችን፣ ስተነፍሱ አያችሁ። ከዛ ውሃና መሬት ነው አደለ? ይሄ አፋችን ደግሞ ፈሳሽም ጠጣርም ይወስዳል። እንደዚህ አድርጎታል። ለዚህ ነው መቅደስ ስለሆነን ልንገራቸው። አሁን ሰው የቤተመቅደስ አገልግሎት ላይ ይደነቃል። ደብተራ ወሪት የወሪቷ ድንኳን ላይ ይደነቃል። ያ ማለት ሰው ነው ሌላ ምንም ትርጉም የለው። ለምሳሌ ቅድስተ ቅዱሳን አለ ታቦቷ ያለችበት። ከዛ ቅድስት አለ ቃዛ አጸደ ደብተራ ወሪት አለ። ሶስት ክፍል አለ። የመጀመሪያው ላይ ምን አስቀመጠ እግዚአብሔር ሰባት መቅረዞችን ምን የሚበራባቸውን እሳት ሰባት አፍ አላቸው። እንደዚህ እሳት ይለኮስባቸዋል። መጀመሪያው ክፍል ቀጥሎ፣ እጣን አደረገ የሚጨሰውን ማለት ነው። ቀጥሎ ህብስት፣ ህብስቱ ደግሞ ከውሃና ከመሬት የሚገኝ ነው። ምንድን ነው? መብራቱ እሳታዊ ባህርያችን ነው። እጣኑ የሚጤሰው አየራዊ ባህርያችን ነው። ሌላ እኮ የለም። ህብስቱ ደግሞ ከውሃና ከመሬት አይደል? የውሃና የመሬት ሰውን የሚወክል ነው ማለት ነው ያስቀመጠው። ለማንኛውም ስለዚህ ይሄ ሰአመ ያነው ለማለት ያህል ግራ እንዳትጋቡ። ይሄ ግን ሌላ ነው። ይሄ በገደ ከፈረተ ይላል ምን ማለት ነው? ሰባት ናቸው። በገደከፈረተ ናቸው ከወዳቸው። ይሄ ነው። ለምሳሌ ይሄ ፀሐይን ይወክላል። ይሄ ጨረቃን ይወክላል። ወይም ይሄ እሁድን በቀን ልንገራቸው፣ እሁድ፣ ሰኞ፣ ማክሰኞ፣ ረቡ፣ ሐሙስ፣ ዓርብ፣ ቅዳሜ። በዛ አምሳል ነው እግዚአብሔር የሰራ አስተውሎ። ልክ በሰባት ሁለታት ልክ ደግሞ ሰባት ብርሃናውያን አካላት አሉ። አምስቱ ፕላኔቶች ናቸው፣ ሁለቱ ፀሐይና ጨረቃ። በዮሐንስ ራእይ ላይ ሰባቱ ከዋክብት በቀኙ ነበሩ። ማለት ፊታችን ላይ ያሉት ናቸው። እቺ ፀሐይ ናት፣ እቺ ጨረቃ ናት። ይሄ መሪህ ነው፣ ማርስ ነው። ይሄ ደግሞ ረቡዕ አይደለ፣ ሜርኩሪ አጣርድ ነው። ይሄኛው ሐሙስ ነው፣ ጁፒተር ነው። እቺ ዙሁራ ወይም ቬኑስ ናት። ይሄ ሳተርን ነው ማለት ነው፣ ሰባቱ ሆዶቻችን። ስለዚህ እነዚህ ሰባቱ ፊደላት እነዚህን ይወክላሉ። ለምን መሰላችሁ? ድምጻቸው ሁለት ነው። በ ትላላችሁ በ ትላላችሁ ገ ትላላችሁ ገ ትላላችሁ መቅረብ፣ መጥበቅ፣ መላላት፣ መጥበቅ፣ መላላት አላቸው። እነዚህ እነዚህም አካላት አንዳንዴ ከመሬት ይርቃሉ አንዳንዴ ከመሬት ይቀርባሉ። ፕላኔቶች ማለት ነው። ስለዚህ እነዚህ ተወክሏል። ሌላው አስራ ሁለቱ ግን እዚህ ውስጥ ያሉ ሰውነታችን ውስጥ ቆሽታችን ምናችን፣ እሱም በኋላ ገባበታለሁ። ለማንኛውም አቅማራ ፊደላት ዘአቡ ጊዳሄ ውዞ ነው። አጠቃላይ መጽሐፉ የኢትዮጵያ ፊደልን ኮድ መክፈቻ ነው መክፈቻ ነው። እና በጣም በጣም የሚገርም ነገር ታያላችሁ። አይደንቃችሁም? ቅርጹን ተመልከቱ። ዝም ብላችሁ ኮንተምፕሌት አድርጉበት። ይሄ ምን ይላል? አዟችሁ እ ተናገሩ አዟችሁ

በጣም የሚያስደንቅ ኮድ ነው። አባቶቻችን ይሄ ነገር ሲሰራ ከሰማይ እስከ ምድር የተያዘ ምስጢር ነው። ዩኒቨርሱ ጠቅልላቸው። አወ ይሄን ሴክሬት ሰው አወቀ ማለት የዩኒቨርስን ሴክሬት አወቀ ማለት ነው። እግዚአብሔር ስነ ፍጥረት ላይ ያስቀመጠውን ይሄ ብሉፕሪንቱን ተረዳ ማለት ነው። ባቶን ማለት ነው። ስለዚህ እሽክርክሪቱን አንዴ ዊሉን ካሽከረከራችሁት በቃ በትንትንትንትን ነው ሁሉ ነገር ይገለጻል። እና ይሄ ነው ስምንት ስምንት ስምንት ማለት ነው ፊደል ማለት ሆት አእምሮ ይባላል። የአእምሮ ደጃፍ ማለት ነው። የአእምሮ ደጃፍ ምን ይላል? በደጃፍ በኩል ወደ ውስጥ ዘልቀው እንዲገቡ በፊደል ደጃፍነት ወደ ጥበብ እልፍኝ ይገባል። ደጃፍ ሲከፈት በውስጥ ያለው ስውር ነገር እንዲገለጥ የፊደል ምስጢር በተገለጠ ጊዜ የተሰወረው ጥበብ ምን ይሆናል? በፊደል የማይገለጥ ጥበብ፣ በቁጥር የማይገለጥ ጥበብ የለም። ለምን? በፊደል ራሱን የገለጠው ማን ስለሆነ፣ ራሱ እግዚአብሔር ነው። ምን ማለት አልፋ እና ኦሜጋ ራሱን በፊደል ገልጿል። ስለዚህ እዛ አልፋ ውስጥ ልንገባ ነው። መጽሔት አይምሮ ይባላል የአይምሮ መስታየት እና፣ በመስታየት አሁን ጠዋት ተነስታችሁ ፊታችሁን ታያላችሁ። ነቃ እንድትሉ አንዲት ቀልድ ልንገራችሁ ስለ መስታወት ማለት ነው። አንዲት ገጠር የምትኖር ሴት ነበረች እና ከተወለደች ጀምሮ መስታወት አይታ አታውቅም። እና በጣም ጨቅጫቃ ናት እና ባሏን ትጨቀጭቃለች። የወንድም አለ ይቅርታ ያው እና ተጠረጥረዋለች። እሱ ግን ታማኝ ንጹ ሰው ነው። አንድ ቀን ከተማ ሄዶ ሚስቴ በጭቅጭቅ እንዳትቀበለ ለምን ስጦታ አላቀርብላትም ብሎ መስታወት ይዞላት ይመጣል። የፊቷ የምታይበት መስታወት በጋዜጣ ጠቅልሎ እንደ ጊፍት ያመጣላታል። ደግሞ ዛሬ ምን ያመጣልኝ? ብላ ከፋ ብሏት ጋዜጣውን ዲ ስትቀደው ምን ነው፣ የፊት መስታወት እና ፊቷን አየችው። ምን ውስጥ ፊቷን አይታታውቅ አለች። ድሮ ውጪ ውጪ ሲል ዝም አልኩት። አሁን ደግሞ ብሎ ብሎ ቤት ድረስ ይዟት ይመጣል። ከዛ ሶስቴ ራሷን አየችና ለዚችስ የጨረጨሰች አረጊት አልቀናማለች። ራሷን ፊት አይታ ነው። እና እንደዛ እንዳንሆና፣ ፊደልን ምስጢር ያሳያል። ልክ እንደ ቴሌስኮፕ በሉት። አሁን በቴሌስኮፕ ሰማያዊ አካላት እንደምንመለከት ሁሉ ረቂቁን አግዝፎ የራቀውን አምጥቶ እንደሚያቀርብ ፊደልም ሴክሬቱ ያ ነው። ሌላው መራህ እውር እውርን የሚመራ ይባላል። ይሄ ሁሉ እግዚአብሔር የሰራው ስርዓት ነው። ዛሬ መነግራችሁና ትንሽ ከምናውቀው ዳይሜንሽን ከፍ ስለምንል ራሳችን እናዘጋጅ ለማለት ነው። ነቃ ጥበብ ይባላል እና እንደ ፊደል ቆጥሯል ለገሌ ሲባል ራሱ መማሩን ያሳያል አይደል? ፊደል ቆጥሯል እና መጽሐፍ ብትለው ያለ ፊደል ይጻፋል አይጻፍም። ፀሐይ ፍኖት ይሉታል መንገድ ጠራጊ በቃ መንገድ እንደ ዮሐንስ ማለት ነው። ፊደል ገባችሁ ማለት አለቀ። ብዙ ነገሮች ግልጽ ብለው ይታያቸዋል። ርዕሰ መጽሐፍት ይባላል፣ የመጽሐፍት ራስ የተወልደ መጽሐፍ ዘንበል የሁለ ፊደል ይባላል። በጣም ጥሩ አሁን ወደ ከፍታው እንውጣ። በምድር ላይ ወደ ሰባት ሺህ የሚጠጉ ቋንቋዎች አሉ። ከነዚህ ውስጥ ፊደላት ያላቸው አስራ ምናምኖች ናቸው። አይገርምም? በጣም በጣም የሚደንቀው ይሄ በጣ ላይ እዚህ ሀገር ለምትኖሮች ጥሩ ነገር ይሆናቸዋል። ሰባት ሺህ ቋንቋ በጣም ብዙ ነው። እና ፊደል መቅረጽ የጫሉ ግን ቅድም በጣም ጥቂቶች ናቸው። አስራ ሁለት አይሞሉም። በአፍሪካ ደግሞ ብቸኛ ፊደል ያለን እኛ ነን። በጣም በጣም ይሄ ትልቅ ክብራችን ነው። አዎ ሰው ክብሩን አያውቅም እንጂ ትልቁ ክብራችን ነው። ሌላው በቀመር ደረጃ ካየነው ሶስት ቋንቋዎች ናቸው ፓወር ያላቸው፣ ሂብሪው፣ ራይስጥ ግሪክ አዲስ ኪዳን የተጻፈበት ግሪክ ብሉይ ኪዳን የተጻፈበትን እብራይስጥ እና ግሪክ ፊደል ውስጥ ቁጥር አለ። ምን አለ ፊደል ውስጥ ምን አለ? ቅድም አይታችኋል። አ አንድ፣ በሁለት፣ ገ ሶስት፣ ደ አራት እያለ የሚመጣው ቁጥር አለ ማለት ነው። ጄማትሪያ ይባላል። ይህ እውቀት በጣም በእኛ ደግሞ ሰፊሮተ ፊደል ወይም ሰፊረ ፊደል ብለን እንማረዋለን። እና በኢትዮጵያ ሁለት አይነት የፊደል ሰሌዳ አሉ። አንዱ አበገደ አቡጊዳ ተምራቸዋል አደ ጆነን ሁለተኛው ሀለሐመ የሚለው የፊደል ገበታ አለን። ሁለቱም ምስጢር አላቸው፣ በጣም የረቀቁ ናቸው። እኔ አሁን ስምንት ስምንት ስምንት ላይ የጻፍኩት አበገደ ኮድን ነው የጻፍኩት እና እናየዋለን። ፊደላቱ በእኛ ትምህርት አሁን በኢትዮጵያ ሳይንስ ነው የምነግራችሁ እኔ እንግዲህ አልፌበታለሁ መናገር እችላለሁ። የተቀደሱ ተብለው ነው የተማርነው። ምን ያሉ አይደለም ሆሊዎች ናቸው በራሳቸው። በኋላ ኮዱን ነግራቸዋለሁ። ሙራደ ፊደላት ማለት የሚደረደሩ ናቸው ወደታች። ትክክለኛ ቦታቸው ላይ ነው ያሉት። ለምሳሌ እንደው ለማሳየት ለማሳየት ትክክለኛ ቦታ ላሳያችሁ። እዚህ ጋር ተመልከቱ። እቺ ምንድን ናት? የማለት እጅ ናት። ይኸው የተዘረጋ እጅ ነው። እጅ ስንት ጣቶች አሉት? አስር። እጆች ትክክለኛ ቦታ ነው ያለው። ከ ደግሞ መዳፍ ነው። ይኸው መዳፍ የውስጥ መዳፍና የግር መዳፍና የአውራ ጣቱ የተሰቀለ የእጅ መዳፍ ስንት መዳፎች አሉ? አራት አራት የግርና የእጅ ስንት ጣቶች አሉ? ታጠቃለ ትክክል ነው ማለት ነው። አያችሁ፣ ትክክለኛ ቦታው ላይ ነው የተቀመጠው። አይሳሳትም፣ አይዛነፍም፣ ትክክለኛ ቦታው ላይ ነው የተቀመጠው። ሁሉ ምንም ነገር ብትመለከቱ እዚህ ላይ ያለ ትክክለኛ ቦታው የሰፈረ የለም። የውሃ ኮድ መ ነው ማይመ ነው። በኋላ ነግራቸዋል። አርባ ይሄም ትክክለኛ ነው መንፈስ ሰዓት ናት። ስንት ሰዓት ነው ደቂቃ? አይ ሰባ ነው ኮዱ ፈ ሰማንያ ነው አፍ ናት። እች የተከፈተ አፍ ነው። ሰው በሰማንያ ዓመቱ ጣዕም ቴስት ማድረግ ያቆማል አፉ ደካቅ እያንዳንዱ ይሄ ቀ ማለት ራይት ብሬን እና ሌፍት ብሬን ነው። መቶ ደረጃ በቃ መቶ፣ ጭንቅላቱ ፍጹም ሆነ ሰው ትክክለኛ ቦታ ላይ ነው የተቀመጡት። ስለዚህ አቀማመሩ እስከዚህ ድረስ አስር ይሆናል። ከዛ መቶ መቶ መቶ መቶ ይጨምርና እዚህ ጋር ከዛ ስንት ላይ ያበቃል? ስምንት ነው ያት እዚህ ጋር ስምንት ስምንተኛው ሺ ይባላል አይደለ ህልፈተ ዓለምን ይጠቁማል ማለት ነው። ዓለም በዛኛው ጊዜ ሌላኛው ይተካል። ምን ወደው ምን ፈልገው ቶሎና ናና ምን ለው አለም ይመጣል ማለት ነው። ስለዚህ ትክክለኛ ቦታቸው ላይ ነው፣ ድምጸት ቦታቸው ላይ ናቸው። ትክክለኛ ቅርጽ ነው ያላቸው የሰማችሁ ነው። ትክክለኛ ቅርጽ አላቸው። የሚወክሉት ቀመር አለ። ሶስት ደጃፎች አሏቸው። ቁጥር ግዕዝ ንባብ ይባላል። የግዙፉን የረቂቁን አለም ምስጢር ይዘዋል። ግዙፉ ቢታየው፣ ረቂቅ ደግሞ ማይታየው። ሁለቱንም አሳያቸዋለሁ አሁን ለምን ቅዱስ ተባሉ ነው። ካላቸው ከፍተኛ ኃይል የተነሳ ነው። ኃይል አላቸው የግእዝ ፊደል። ዝም ብለው ምዕራቡ አለም ጊዜና ዶላር ተርፎት የሚያጠነው አይምሰላቸው። ከፍተኛ ኃይል አላቸው ፊደላቱ በራሳቸው ፍሪኩዌንሲያቸው ቫይብሬሽን አላቸው። የዩኒቨርስ ድምፆች ናቸው። ስለዚህ ኃይል ስላላቸው በቤተክርስቲያን በጸሎት መልክ እንጠቀምባቸዋለን። ሊቃውንቱ ይጠቀሙባቸዋል። ሆታ ይምሮ፣ ህላዊ መለኮት፣ መጽሔተ መንፈስ ቅዱስ፣ ብዙ ጸሎታት አሉ በፊደል የሚጸለዩ በፊደላት ማለት ነው። ምክንያቱም የእግዚአብሔርን ስም ይዘዋል እያንዳንዱ። ለምሳሌ ይህ ሆታ ይምሮ የሚባል የጸሎት አይነት ነው። ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሆታ ይምሮ በጸፍጸፈ ሰማይ ጽሑፍ ዝንቱ ፊደል ዘአለበ ለሄኖክ ይላል። ይህ በሰማይ ሰሌዳ ላይ እነዚህን ፊደላት ቀድሞ ያየ ማን ነው? ሄኖክ ነው ይላል። ተመልከ ማነው ሞትን ሳያይ የተሰወረው? ሄኖክ ነው። የአዳም ሰባተኛ ትውልድ ነው። እና ተመልከቱ ልቡ ነው በቃ በእውቀት በረታ። ከዛ ወሬ ሀዋሆ ሰማይ ርሆን የሰማይ ደጅ ተከፈተለት። ዊን ናቸው እነዛ የዩኒቨርስ ኮድ ስለሆኑ ልክ እነዚህን ሲያውቅ ሰማይ ሁሉ ምን ሆነ? ንገሩኝ። እግዚአብሔር ለምሳሌ ብርሃን ይሁን አለ። ብርሃንም ቃል ነው የተናገረው አይደል? ተመልከት ቃሉ በምን ይገለጣል? በፊደል ይገለጣል ማለት ነው። እና ሄኖክ ይሄ ሲገባው ወለል ብሎ ተከፈተለት። እና ቀላል ነገር አይምሰላቸው። ምን ነገራችሁ። የእግዚአብሔር ስም ሲጅ የሚጀምረው በምን ፊደል ነው? በአ። እግዚአብሔር አይደል? የአ ምድብ አይደለም ዘጠና ፐርሰንት ስሞቹ በአ ናቸው። አዶናይ፣ ኤሎሂም፣ ኤልሻዳይ፣ ኤሎሄ፣ ኤሎሂም፣ ኢየሱስ፣ አማኑኤል፣ እብኖቢ፣ አካ ይህ ሁሉ የማን ስም ነው? አያችሁ፣ ፊደሏ የምትቀድመው ከሁሉ ኤ። ለዚህ እኮ ነው እዚህ የምትኖሩ ምን። ፊደልን አልፋቤት ይባላል አይደል? አልፋቤት እስኪ አሁን ቤት የሚባል እንግሊዝኛ ያለ፣ ቤት የሚባል እንግሊዝኛ አይደለም፣ የለም። ቤት ቤት አይባልም እንግሊዝኛ። በእንግሊዝኛ ሃውስን ዶር ብትለው፣ ዶርን ዊንዶ ብትለው ስምምነት ነው። ፊደላቱ በጣም የረቀቁ ናቸው። ስለዚህ ተመልከት፣ እዚህ ጋር አሁን ግዙንን የተረጉምላቸዋለሁ። ቤል እና ው ቤት አያቸው አልፋ አልፋ ምን ባህረ ጥበብ እግዚአብሔር እና ይላል እና ብርሃነ ብርሃናት ይብለዋል። በእዮ ለምን መሰላችሁ ብርሃን ይሁን አለ ይላል። አያችን ብርሃነ ብርሃናት ነው እግዚአብሔር ነው ያለው እና በጣም ረጅም ጸሎት ነው። እያንዳንዱ ፊደል የማስብ ነው የእግዚአብሔር ስም ነው ማለት ነው። እና በጣም በጣም ይገርማል። እንደማለት ነው። አልገረማችሁ በጣም በጣም እና